እኔ የምላችሁ እናንተ ቪዲዮ አይታችኋል? እንደ ግን አይ አላየንም። ሰላም እያልነው ነው የመጣነው። ኖ ለምን እዚህ የም እንትን የሚሉ የሚፈሩ ሰዎች። አሁን ከትናንት ወዳ ትናንት አንገቷ ላይ ሀብል አለ አይደል? ዛሬ ግን መስቀል ብቻ ነው ያለ። ግን ሀብሉ ለሱ ሰጥታል። ማጣችና የእሷ ራሱ አይደለም እናንተ ስሙ እኔ እሱ እሱ አይደለም የገረመኝ እኮ የጨረቀ ፋሚሊ ስ በራሳቸው የሚበሉት ስራ መሆኑ በእዩ ትላንበስቲ ያን ምን አለችው? ትላንበስቲ ምን የተናገረችው ተናገረ ትላንትና ደግሞ ገፍትራው ሰላም አለልም ብላ ተኮሳስራ አደ። ዛሬ ደግሞ ሌላ አጀንዳ እናንተ በዛ ይገባችሁ። መቼም ሀይሚን እንደማታደርገው ልባችሁ እያወቀ ደረቀ ለምትላላችሁ ሌላውን ተውና ሀቢሉ ራሱ ከዚህም በፊት ሀቢል አላት አደል እንደ ከመስጠልጋ ይችላል ግን ዛሬ ብላላት አይደል እኮ እሱ ራሱ የማንንም አላረጋችም። መስቀል ብቻ ነው ያረጋቸው ሲጀመር አንስታ

እሱ አንድ ሲጠጣ አንቺ አምስት ጠጭ ነው ነገሩ ስራ ነው ባልሽ ሲቆጣጠርሽ ቤት ዘግቶብሽ አንቺም አንቺም

አባጮች አላችሁ አንዳንዶች አላችሁ። እዚህ ጋ መታችሁ። ሁሉም እኮ ወንድም አለ፣ ሁሉም እህት አለ። ሁሉም ወንድ ትነካ ያቃጥላል። እንደዛ ነው የሚያቃጥለው እሱ

እድሜ ነው ገና ብሩኬን ለተራሰው እኔ ቤት ማለት ነው ታቃላችሁ። አይሰሙማ አይሰሙ። አንድ ቀን ማለት ነው ቀን ነው አንቺ አፍቃሪ ነሽ ተባልኩኝ። እዚህ ጋር አንቺ አፍቃሪ ነሽ። አፍቃሪ ብቻ ነው የወንድም ሰው ብሎ መጠየቅ እኮ አፍቃሪ አይባልም። ጀግናናት ግን ማለት ነው ፍቅር ይዛት አያውቅም ነው? እናንተ የተከራከራችሁ ያላችሁ ቡሩኬን አታፈቅርም ነው? ፍቅር ጀግንነት ያቃል ነው አታ ቆይ እናንተ እንዴት እንዴት ነው የምታስቡት? በየትኛው ጭንቅላታችሁ ነው የምታስቡት? ሀይሜ ኦልሬዲ አፍቅራለች ልጁን። እኔ እውነት ለነሱ ነው አሁን። ሀይሜ ጀግናም ሆነች እናውቃለን፣ ታፈቅራለች በቃ ፍቅር ጀግና ሴት ናት ብሎ አይመርጥም። ፍቅር ይዛል፣ ሁሉንም ሰው ይዛል ሰው እንደዛው። ሀይሜም አፍቅራለች። እናንተ ናችሁ በመሀል ቤት የምታጨበጭ፣ ልጁ ሸረምቷ ነው ልጁ፣ እንደዚህ እንደዚህ ነው ያላችሁ እናንተ ናችሁ። ኦልሬዲ ልጅቷን ልጁን አፍቅራለች። ዝም በይ አሁን ነው ፍቅር ጀግንነት ያውቃል። ጀግና ፍቅር ይዛል። በቃ ጀግናው ያለው ፍቅር ይዛል። አይሚም ደግሞ ልጁን ታሰግራለች። እናንተ ናችሁ እዚህ ጋር ልጁን ከፍ ዝቅ የምታደርጉት እንጂ አይሚ አፍቅራለች፣ ትወዷለች። በማህል ቤት ገብታችሁ የምትወዳደሩት እናንተ ናችሁ ስታስጠሉ። ሰላሳ ሰላሳ ከተባልች ማለት ነው አርባ ነው